ሰላም ሰላም ሰላም፣ ቻና ቤተሰቦች ሰዎች እንዴት ናቸው? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር በእንግሊዘኛና በአማርኛ እንዴት ማንበብ እንደምችል አንድ ባንድ እናቸዋለን ማለት ነው። ተከታተሉኝ። ከዚያ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም አገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ከስር ባለው ስልክ በኢሞ፣ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ፊደላትን አንድ አንድ እያነበብን የምናይ ይሆናል ማለት ነው። ተከታተሉ። አሁን እንጀምር። እሺ፣ እንግዲህ እንደምትመለከቱት እዚህ ጋር በመጀመሪያ የእንግሊዘኛ ፊደል በቀይ ከለር የተጻፉ እነዚህ የእንግሊዘኛ ፊደሎችን የምናነብበት ፊደሎችን በዚህ መልኩ ነው የምናነበው ማለት ነው። እንግዲህ እነዚህን ልክ በአማርኛ እና በእንግሊዘኛ ስማቸውን በቀላሉ በሁለቱም በዚህ መንገድ ማወቅ ይቻላል ማለት ነው። እንግዲህ የመጀመሪያ እዚህ ጋር የሀ ቤተሰቦች ናቸው ማለት ነው። የሀ ቤተሰቦች እነዚህን ቫውል ሌተር ተጠቅመን እንዴት የተለያየ ድምፅ ሰባት አይነት ድምፅ መፍጠር እንደምንችል እዚ ጋ አንድ ባንድ እናቸዋለን ማለት ነው። ቀጥሎም በአማርኛ አሉ፣ እነዚህንም በደንብ ማንበብ እንችላለን ማለት ነው። እሺ እንግዲህ እዚ ጋ ከመጀመሪያው ስንጀምር ኤች እንጠቀማለን እንግዲህ በእንግሊዘኛ ሀ ብለን ለመጥራት ወይም ለማንበብ ኤችን እንጠቀማለን ማለት ነው። ስለዚህ ኤችን ተጠቅመን እነዚህን ቫውል ሌተሮችን በየድምጻቸው አስገብተን በዚህ መልኩ እናነባቸዋለን ማለት ነው። ከዚህ ከመጀመሪያው ሀ ብለን እናነባዋለን። እሺ ቀጥሎ ደግሞ ሁ፣ ሂ፣ ሀ፣ ሄ፣ ህ ሆ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ ድምጻቸውን ይመስላል ማለት ነው። እንግዲህ ቫውሌተሮችንም በዚህ መንገድ እንጠቀማቸዋለን። ይሄኛው ኤ እንጠቀማለን፣ ሀ ብለን ኤን አስገብተን በዚህ መልኩ መጠቀም እንችላለን። ሁ ዩን እንጠቀማለን፣ ሂ አይን፣ ሀ በድጋሜ አን እንጠቀማለን። ሌላው ደግሞ ሄ ኢን እንጠቀማለን፣ ህ ብቻውን ኮንሶናንት ይሆናል ማለት ነው። ቀጥሎ ሆ በዚህ መልኩ እናንባቸዋለን። እንግዲህ እዚህ ጋር አምስተኛ ጠበቅ ስናደረገው አይ መጨመር እንችላለን ማለት ነው። እዚህ ጋር አይ መጨመር ይቻላል ማለት ነው። ወደዚህ አማርኛው ጋር እንሄድ ማለት ነው። ቀጥሎ የአማርኛ ፊደሎች ይህን ይመስላሉ። ሀ ይህንም ሀ ብለን ሁለቱንም በአንድ ድምፅ እንጠራዋለን። ሀ ሁ ሂ ሀ ሄ ህ። ሆ እንደዚህ ብለን በቀላሉ እናነባቸዋለን። ከዛ ቀጥሎ የምናገኛቸው የለ ቤተሰቦች ይህን ይመስላሉ ማለት ነው። እነዚህንም አንድ ባንድ እናነባቸዋለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንደዚህ ብለን በዚህ መልኩ በቀላሉ እናነባቸዋለን። ይህን ይመስላሉ። ቀጥሎ ደግሞ እዚ ጋር ለ ሉ ሊ ላ ሌ ል ሎ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ አማርኛ ለማንበብ ለምትችሉ በስትሬታቸው ስለተቀመጡ እያንዳንዱን ድምፁን ማንበብ ትችላላችሁ ማለት ነው። በስትሬት በስትሬታቸው ነው የተቀመጡ ማለት ነው። ስለዚህ ለማንበብ በጣም ቀላልና ለመያዝ ቀላል መንገድ ነው ማለት ነው። እሺ ቀጥሎ ደግሞ ወደ መ እናልፋለን። መ ሙ ሚ ማ ሜ ም ሞ እንደዚህ ብለን እናነባቸዋለን ማለት ነው። ቀጥሎ ደግሞ የአማርኛ ፊደሎችን እዚህ ጋር መ ሙ ሚ ማ ሜ ም ማው እንደዚህ ብለን በቀላሉ እናንባቸዋለን። እንግዲህ በስትሬታቸው ድምጻቸው በስትሬታቸውን የተቀመጡ ማለት ነው። የአምስተኛው በአምስተኛው፣ የስድስተኛው ስድስተኛው፣ ሰባተኛው በሰባተኛው በስትሬቱ በዚህ መልኩ ተቀምጧል። ያማለት እንግሊዘኛ ማንበብ ለምችሉ በስትሬቱ አማርኛውን በዚሁ ማጥናት ይቻለ ማለት ነው። እንዲሁም አማርኛ ማንበብ የሚችሉ ደግሞ በስትሬቱ እንግሊዘኞች ድምፆችን ምን ይመስላሉ የሚሉትን በዚህ መልኩ ታነቧቸዋለቸው ማለት ነው። ሁለቱንም ተጋግዘን በቀላሉ ልናነባቸው እንችላለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የሰ ፊደሎችን ነው ማለት ነው። እነዚህንም አንድ ባንድ እናነባቸዋለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ሰ፣ ሱ፣ ሲ ሳ ሴ ስ ሶ እንደዚህ ብለን በቀላሉ ማንበብ ይቻላል። እዚህ ጋር እያንዳንዱ በስትሪት ነው የተቀመጡ ማለት ነው። ይህንም ሁለቱንም በዚህ መንገድ በቀላሉ ማንበብ ይቻላል ማለት ነው። አንዱንም ለምታውቁ፣ እንዲሁም ሁለቱንም ለማታቋቸው ማለት ነው። ለጀማሪዎች የሚሆን ነው ማለት ነው። ስለዚህ በዚህ መንገድ ታነባላችሁ። ቀጥሎ ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን ካነበብን በኋላ እዚህ ጋርም ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን በዚህ መንገድ በቀላሉ ማንበብ እንችላለን ማለት ነው። እሺ ቀጥሎ እዚህ ጋር ሸ እ ብለን ማንባቸዋለን። እዚህ ጋር ሸ ሹ ሺ ሳ ሴ ሺ ሾ እ ከዛ ሸ ሹ ሲ ሳ ሼ ሾ እንደዚህ ብለን እናነባቸዋለን። እዚህ ጋር ሸ ብለን ያነበብነው ፊደል ሁለት ማለት ዳብል ኮንሶናንት ወይም ሁለት ኮንሶናንት በአንድ ላይ አጣምረን ማለት ነው። ሸ ብለን የምንጠራው እዚጋ ኤስ ፕላስ ኤች ወይም ኤስ እና ኤች በአንድ ላይ ሲመጡ እንደ ሸ ማንበብ ስለሚቻል ማለት ነው። ሸ ብለን የምናነባቸው ፊደል እነዚህ ደብል ኮንሶናንት የሆኑ ፊደሎችን ማለት ነው። በአንድ ላይ አድርገን እንደ ሸ የምናነብ በዚህ መልኩ እናነባቸዋለን። እሽ፣ ሌላው እዚህ ጋር የቀ ቤተሰቦች ናቸው ማለት ነው ቀ ቁ ቂ ቃቄቅቆ እንደዚህ ብለን ካነበብናቸው በኋላ ቀጥሎ ደግሞ ቀብለን በእንግሊዝኛ የምንጠቀማቸው የፊደል አይነቶች የከን ፊደል መጠቀም ስለምንችል ከብለን እንጽፋለን ማለት ነው ከ ኩ ኪ ካ ኬ ክ ኮ እንደዚህ ብለን በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ፣ ቀጥሎ እዚህ ጋር ቀጥሎ እዚህ ጋር የምናገኛቸው የበ ፊደሎች ናቸው ማለት ነው። በ ቡ ቢ ባ ቤ ብ ቦ። እሺ፣ በእንግሊዘኛ በ ቡ ቢ ባ ቤ ብ ቦ እንደዚህ ብለን እናነባቸዋለን። እንግዲህ ይህን መስላሉ በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን ቀጥለን የምናገኛቸው ወደ ላይ ወደ ላይ እናደርጋለን እዚህ ጋር ተ ቱ ቲ ታ ቴ ት ቶ እንደዚህ ብለን እናነባቸዋለን። ከዛ ቀጥለንም ተ ቱ ቲ ታ ቴ ት ቶ እንደዚህ ብለን በቀላሉ በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ ቀጥለን የምናገኛቸው እዚህ ጋር ቸ ቹ ቺ ቻ ቼችቾ እሽ። ከዛ ዚ ጋርም ዳብል ኮንሶናንት ፊደሎች እንጠቀማለን ማለት ነው። እዚህ ጋር ሲች ቸ ቹ ቺ ቻ ቼ ች ቾ እንደዚህ ብለን በቀላሉ በዚህ መንገድ ነው የምናነባቸው ማለት ነው። ከዛ ቀጥለን ነ ኑ ኒ ና ኔ ን ነ ነ ኑ ኒ ና ኔ ን ነ እንደዚህ ብለን እናነባቸዋለን። ከዛ ቀጥላ የምናገኛቸው እዚህ ጋ እኝናት ማለት ነው የእኛን ፊደሎች እንደዚሁ እናነባቸዋለን። እ እኚ እኛ እ እ እኛ አሁንም እዚህ ጋር ደብል ኮንሶናንት እንጠቀማለን ማለት ነው። በአንድ ላይ ምንም ቫውን ሌተር በመሀላቸው አስፈልግም። ደብል ኮንሶናንት እዚህ ጋር ጂ ኤን በአንድ ላይ ኛ እንደዚህ ብለን በቀላሉ በዚህ መንገድ እንጽፋቸዋለን ማለት ነው። በዚህ መንገድ እናነባቸዋለን። እሺ ከዛ ቀጥለን የምናገኛቸው እዚጋ የአ ፊደሎች አ ኡ ኢ አ ኤ እ ኦ እንደዚህ ብለን እናነባቸዋለን። ከዛ በድጋሚ አ ኡ ኢ አ ኤ እ ኦ እንደዚህ ብለን እናነባቸዋለን ማለት ነው። እንግዲህ በዚህ መልኩ ማንበብ እና መጻፍ ይቻላል ማለት ነው። ለዛሬ ሀ ከመጀመር ማለት ነው ከሀ እስከ አ ያሉ የፊደል አይነቶችን በሁለቱም ቋንቋ ማለት ነው እየጻፍን በዚህ መንገድ አይተናል ማለት ነው። በቀጣይ ደግሞ ሌሎችንም አጠቃላይ እስከ መጨረሻቸው እየጻፍኩ እና እያነበኩ የማሳይቸው ሆናል ማለት ነው። ለዛሬ በዚህ ይበቃል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ቻው።